ጣሪያ ግድግዳቸው በቆርቆሮ የተሰሩ መኖሪያ ቤቶችን ማቀፉ ቆርቆሮ ሰፈር የሚል መጠሪያ ለመያዙ ምክንያት ሆኗል። የመንደሩ ነዋሪዎች ለሁለት አስርት ዓመታት በተፋፈገና ፍጹም ለኑሮ ባልተመቸ ሁኔታ ህይወትን ሲገፉበት ኖረዋል። ያ አስከፊ ጊዜ በአንደበታቸው እንዲህ ይታወሳል። ከልጆቼ ጋራ ብሬ ስድስት ቤተሰብ ሆነን ነው የምንኖረው። ቤቷ ትንሽ ናት። ምታበስ ይውዛው ነው፣ ምትመገብ ይውዛው ነው፣ ምትተኝ ይውዛው ነው። በቃ እንደዚህ አይነት ህይወት ነው የኔ። የሚገርመው አጋጣሚ ሆኖ ዳር ላይ ነው። ከጎኔ ሽንት ቤት አለ፣ ከጎኔ ቤት አለ። እዛ ሽንት ቤት የሽንት ቤት ሽታ ይመጣል። ክረምት ሲሆን ከፍተኛ ስጋት አለ። ወንዙ ኃይለኛ ወንዝ ነው። ለሰዎች መኖሪያ ባልሆነበት ልክ 18 ዓመት በስቃይ ኖረንበታል። ወንዝ ዳር ነው። ወንዙ በጣ ኃይለኛ ሲሞላ ሲመጣ አፋፍ ላይ ነው፣ በቃ ከላይ ነው። በቃ ከዛሬ ከነገ ተጠረግን እየተባለ ነበረ የምንኖረው። በዛ ላይ ደግሞ ኤሌክትሪኮች እላው ላይ ነው ያሉት፣ ቆርቆሮ ላይ ወድቋል። በቃ ችቦ መስሎ ወድቋል፣ እላው ላይ ነው ያሉት። አስክሬን ራሱ ሲሞት የአንድ ቆርቆሮ ቤት ፈርሶ ነው በላይ እንደዚህ የሚወጣ የሁሉ መከራ ዛሬ በነበር ቀርቷል። የአዲስ አበባ ከተማ አስተዳደር ቅድሚያ ለነዋሪዎች በሰጠው መርሁ እነኚህ ነዋሪዎች ከቆርቆሮ ሰፈር ነዋሪነት ወደ ዘመነው የበጎነት መንደር ነዋሪነት ተቀይረዋል። መሰረተ ልማት በተሟላለት መኝታና ማብሰያ ክፍሉ ለየቅል በሆነው የበጎነት መንደር አዲስ የህይወት ምዕራፍን ጀምረዋል። አስከፊ ህይወታቸው በከንቲባ ወይዘሮ አዳነች አበበይ በተጎበኘ በጥቂት ጊዜያት ውስጥ ለዚህ ለውጥ መብቃታቸው ደግሞ ደስታቸውን እጥፍ ድርብ አድርጎታል። ይሄ ጉዳይ ያው ክብርት ከንቲባችን ጋር አጋጣሚ ደረሰ። እግዚአብሔር ይስጣት። አንድ ቀን ነው የመጣችው እዛ ቦታ ላይ፣ አንድ ቀን መጣ። የአንድ ቀን ውሳኔ ነው። የሰው ልጅ እዚህ ውስጥ ይኖራል ወይ ነው በቃ። የአንድ ቀን ነው መልሷ የነበረው ማለት ነው። መጣች፣ ያንን ስፍራ አየች። ዓመት ባልሞላ ጊዜ ውስጥ ይህንን የመሰለ ያማረ። ዛሬ የእኔ ቤት ባለ አንድ መኝታ ነው ከልጆቼ ጋር ሽንት ቤት ያማረ ኪችን፣ ያማረ ሽንት ቤት ለብቻ፣ መኝታ ቤት ለብቻ፣ ሳሎን እንደምታዩ ነው። ይሄ ያማረ ቤት እንዳአቅማችን ሁሉ ነገር በቃ ይሄው እንደምታዩ ነው እና ይሄው ደስ ብሎን እንደዚህ አምረን እንኖራለን። እንዲህ ቤት ሰርቶ የሚሰጥ መሪ የት አላችሁ ብሎ እንዲህ በባትሪ እየፈለገ እያወጣ ዜጋውን እንደሚንከባከብ እንትን እኔ አይቼ አላውቅም። በሰው የተገፋን ነበር የሚሉት ነዋሪዎቹ ዛሬ ላይ አንገታቸውን ቀና አድርገው መሄድ መቻላቸውን ያብራራሉ። ለዚህ ደግሞ ለከተማዋ አስተዳደር ምስጋናን ይቸራሉ። አሁን በአማረ ስፍራ ልጆቻችን እንደ ልብ ወጥተው ተጫውተው እንደ ልብ፣ እኛም ጭቃ ሳይነካን ምን ብለን ዘንጠን እንገባበታለን። ዛሬ እንግዳ ቢመጣ ምን ቢመጣ አናፍርም። በሥነ ስርዓት እንግዶቻችን እንቀበላለን። ተደስተን ወጥተን እንገባለን። ጤናማ ነን። እግዚአብሔር ሰዎችን በሚያከብረው ልክ እነሱም እኛን አክብረው ይሄንን ስፍራ ስለሰጡን ክብር ከንቲባችንም እድሜና ጤና ይስጣቸው። ማጥኒያ ቦታ መናፈሻ ላይ ዞር ብለው ጫጫታ የሌለበትም ዞር ብለው መናፈሻ ውስጥ ማጥናት ይችላሉ። በቃ ሁሉ ነገር ያመቸ ነው። በከተማ አስተዳደሩና በሜድሮክ ኢንቨስትመንት ግሩፕ ቅንጅት የተገነባው የበጎነት መንደር በዚህ መልኩ የበርካቶችን ህይወት የለወጠ ሆኗል።